አንገቱን እንድበጥሰው ይፍቀዱልኝ የአላህ መልክተኛ ሲሉ ተማጸኑ። የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ግን ተዉ፣ ይህ ሰው ብቻውን አይደለም አሉ። ይህ ሰውዬ ከጀርባው ብዙ ተከታይ ያለው ሰው በመሆኑ ሌላ አዲስ ችግር እንዳይፈጠር በመስጋት የአላህ መልክተኛ እንዳይገደል ከለከሉ፣ እንዲሄድ ፈቀዱለት። ነገር ግን በዚህ ሰዓት የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ለዘመናት የማይጠፋ ትንቢት ተናገሩ። እናም የአላህ መልክተኛ ሰለ ላሁ ዐለይሂ ወሰለም በዚህ ትንቢታቸው ከዚህ ሰው ጀርባ ሌሎች ሰዎች እንዳሉ ተናግረው ነበር። በመሆኑም እነዚህ ሰዎች ወደፊት በሙስሊሞች መካከል ክፍተት ጠብቀው በመግባት ረብሻ ያስነሳሉ፣ እርስ በርስ ሙስሊሙን እንዲፋጅ ያደርጉታል። በዚያ ጊዜ እነዚህ ሰዎች ትክክል እንዳልሆኑ፣ ፊትና የሚፈጥሩ እንጂ በትክክል ሙስሊሙ ሊከተላቸው የማይገባ መሆናቸውን የሚጠቁም ምልክት ነግራችኋለሁ ብለው የአላህ ምልክተኛ በዝርዝር ምልክታቸውን ተናገሩ። ይህ ነገር ነብዩ ከተናገሩ ከሃያ ዓመት በኋላ በሚደንቅ ሁኔታ ተከሰተ፣ መሬት ላይ ታየ። የአልይ ብን አቢ ጣሊብ የነህራዋን አውደውጊያ ነበር። ዛሬ የምናወራው ስለዚህ ነው፣ ስለዚህ ሰውዬ። ይህ ሰው ዋና ምልክቱ የሴት ጡት የሚመስል ጫፏን የሚመስል እጅ ያለው ሰው ነው የሚል ነበር። ስለ ሁሉም ነገር ዛሬ በዝርዝር የማወራቸው ይሆናል። ወደ ፕሮግራማችን ከማለፋችን በፊት ግን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንድታደርጉ የቻናሉ ቤተሰቦች ደግሞ ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ ጋብዛለሁ። አንድ ሺህ አራት መቶ ዓመት ወደ ኋላ ተጉዘን የተከሰተ በጣም ድንቅ የሆነ የነቢዩን ሰለላሁ ዐለይሂ ወሰለም ነብይነት የሚያረጋግጥ ታሪክ እንጨዋወታለን። አብራችሁ እንቆዩ ሐዲሱን አቡ ሳዒድን አልኹድሪ ያወሩታል። ከሁነይን ዘመቻ ተመልሰን ነው ይላሉ። በርካታ የታሪክ መዛግብት ላይ የሰፈረ ታሪክ ነው። ከዘመቻው ከተመለስን በኋላ የአላ መልክተኛ ሰለላሁ ዐለይሂ ወሰለም የተገኘውን ምርኮ ለሷህበቶች ያከፋፈሉ ነበር። የአላ መልክተኛ ደግሞ በዋሕይ ይወርድላቸውና ያንን ለእገሌ ይህን ያክል ይገባዋል፣ ለእገሌ ይህን ያክል ይገባዋል እያሉ ይሰጣሉ። ይህ አውደ ውጊያው ላይ ባሳዩት ጀብዱ ሳይሆን መልክተኛው الباcho لا لا لا ነገር እየጠቆማቸው ገንዘብ የሚፈልጉትን ሀብት የሚፈልጉትን ሀብት ይሰጡ ስለነበር ነው ታዲያ በዚህ ጊዜ لا አንድ ዙል ኹወይ ሲራ የተባለ صَحَابِي لا لا لا لا لا لا فيت بفته

የአላህ መልክተኛ ሆይ፣ እባኮን የዚህን ሰው ጭንቅላት እንድበጥሰው ይፍቀዱልኝ አሉ። የአላህ መልክተኛ ሰለላሁ አለይሂ ወሰለም ረዥም ተመልካች፣ የሩቁን ተመልካች ነበሩና ተው፣ ዳዕሁ የዝሀብ ተወው፣ ይሂድ ብቻውን አይደለምና ሲሉ ተናገሩ። የአላህ መልክተኛ ተወው ይሂድ ካሉ በኋላ የተናገሩት አስደማሚ የሆነ ንግግር ነው። ከዚህ ሰውዬ መዘዝ ሙስሊሞች እንደማይተርፉ ወደፊት የሚመጣ የሐሰተኛ ቡድን እንዳለ፣ ይህ ቡድን ሙስሊሞችን እንደሚጨፈጭፍ፣ እንዲሁም በዝርዝር የሚደንቅ የሚገርም የሆነ ትንቢታቸውን ተነበዩ። ይህንን ሰው አሁን መተው ወደፊት እነዚህ ቡድኖች ሲነሱ ትክክለኛ እንዳልሆኑና ወደ ኩፍር የሚጣሩ ወደ ጀሃነም የሚጣሩ ሰዎች መሆናቸውን ታውቁበታላችሁ፣ ምልክት ይሆናችኋል ብለው ነበር። ነብዩ ሰለላሁ አለይሂ ወሰለም ይህንን ትንቢት የተናገሩት ስለ ዙል ኹወይሲራህ

አንድ ከእናንተ መካከል ከደጋጎቹ አስሐቦች መካከል ያለ አንድ ሰው እነዚያ ወደፊት የሚመጡትን ሰዎች ሲመለከት ሰላት አሰጋገዳቸውን ሲያይ የእኔ ሰላትማ ምኑን ሰላት ነው፣ እኔ ምኑን ሰጋጅ ነኝ እስኪል ድረስ የሚያስደምም የሰላት አሰጋገድ ነው ያላቸው። ይሄ በጥፋት አይደለም፤ ይልቁንም ሰላትን በጣም በጣም በጥብቅ ሁኔታ ተከታትለው ቀን ጠዋት ማታ የሚሰግዱ ሰጋጆች ናቸው የሚል ነበር። የመልእክተኛው ምልክት ጾም፣ ሲጾሙ ስታያቸው የኔ ጾም ምንም ጾም ነው ትላለህ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። እነዚህ ሰዎች ሰኞና ሐሙስ ይጾማሉ፣ ረመዳንን በአግባቡ ይጾማሉ። ሌላው ተመልካች እነሱን ሲያያቸው የኔ ጾምማ ባዶ ነው እስከ ማለት ይደርሳል አሉ። ይሄ ብቻ አይደለም፣ የቅረኡን አልቁርአን ላይ የተጃወዙ ሐናጅረሁም ቁርአን ሲቀሩ ታያቸዋለህ በቁርአን አቀራራቸው ትደምማለህ። ምን አይነት ሰዎች ናቸው? እንዴት ያሉ አቢዶች ናቸው ትላለህ። ነገር ግን ቁርአኑ ከአንገታቸው አያልፍም፣ ወደ ውስጣቸው ወደ ልባቸው አይወርድም። የላይ ላዩን ነው የሚሄዱት የሚል ነው የመልክተኛው ሁለተኛው ጥቆማ። ሰላት፣ ጾም፣ ቁርአን በዒባዳ አቻ የማይገኝላቸው ሰዎች ናቸው። ወደፊት የሚመጡት እነዚህ የፊትና ባለቤቶች ማለት ነው። ከዛ በኋላም ነቢዩ ሰለላሁ አለይሂ ወሰለም ይሄ ብቻ አይደለም ይላሉ ይቀጥላሉ። ይሄ ከመሆኑ ጋር እንዲህ እየጾሙ እንዲህ እየሰገዱ እንዲህ ቁርአን እየቀሩ የምሩቁና ሚንዲን ሙሩ ከሳህሚ ሚን አረምያ፣ አንድ ቀስት ከደጋኑ ተወንጭፎ እንደሚወረወረው እንደሚወነጨፈው እነዚህ ሰዎች ከዲናቸው ተወንጭፈው ይወጣሉ አሉ። በጣም የሚደንቅ አገላለጽ ነው። የአላህ መልክተኛ እነዚህ ሰዎች ሰላታቸው፣ ጾማቸውና የሚቀሩት ቁርአን ምንም እንደማይጠቅማቸውና የላይ ላይ የውሸት መሆኑን ከዲናቸው ያፈነገጡ በአመለካከት ባስተሳሰብ ዲን ላይ ባመጡት አዲስ ነገር የተሳሳቱ መሆናቸውን ተረዱልኝ እያሉ ነበር። በዚህ ቢበቃ ጥሩ ነበር። ነገር ግን ነቢዩ ሰለላሁ አለይሂ ወሰለም ሌላም በጣም ልዩ የሆነ የእነዚህን ሰዎች መለያ ተናግረው ነበር። ወየኽሩጁነ ዐላ ሒን ፉርቀትን ምነናስ። እነዚህ ሰዎች ይፋ የሚወጡት ተደብቀው ይቆያሉ። ነገር ግን ይፋ ወጥተው ፊትናቸው መከራ የሚሆነው የሰዎችን እኽትላፍ የሰዎችን መለያየት ጠብቀው ነው አሉ። ፈተና ሲከሰት ሙስሊሞች እርስ በራሳቸው ሲጣሉ፣ ያኔ ይህንን እድል ለመጠቀም እነዚህ ሰዎች ራሳቸውን ይፋ ያደርጋሉ አሉ። ይሄ ሁላ ስለነዚህ ሰዎች ወይም ዙል ኹወይሲራ ስለሚባለው ሰውና ስለ ጓደኞቹ እየተናገሩ ያለው ትንቢት ነው። ይቀጥላሉ። የአላህ መልክተኛ ሶለላሁ አለይህ ወአሊህ ወሰለም የቅቱሉነ አህለል ኢስላም ወየደዑ አህለል አውፋን። አህሉል አውፋኖች ጣዖታውያን ተቀምጠው ከእነሱ ጋር መጋፈጥና እስልምናን ማስፋፋት ሲኖርባቸው እነዚህ ሰዎች በሰዓቱ ሙስሊሞችን ይገላሉ አሉ። የሚገድሉት ሙስሊሙን እንጂ ሌላውን አይደለም። ጠላትነታቸው በአላህ ለሚያምን ሙስሊም እንጂ በአላህ ለካደው ሰው

የነዚህ ሰዎች ምልክት ትልቁ መገለጫቸው አንድ ክንዱ ኦሬዲ ይሄ ክንድ ከሆነ ይሄኛው በአረቦች አዱድ ይባላል። ይሄ ዚራ እንለዋለን እኛ ክንድ ነው ምንለው፣ ወይም እጅ ነው የምንለው። እና ይሄ ክንድ የሌለው ሰው ነው አዱዱ ደግሞ። ይሄ ጡንቻው አካባቢ ያለው እጁ የሴት ጡት ይመስል ጫፍ ያላት የተቆረጠች ናት። ይህ ሰው አካለ ጎዶሎ ነው ሲሉ

በዚህ የተነሳም ስፊን የሚባል ሜዳ ላይ የአሊይ ሰራዊትና የሙዓዊያ ሰራዊት ውጊያ አድርጎ ነበር። ሰራዊቱ ወይም ሁለቱ ሰራዊቶች ተዋግተው ጦርነቱ ሊጠናቀቅ ሲል ግን የሙዓዊያ ኢብን አቢ ሱፊያን ሰራዊቶች እጃቸው ላይ ቁርአን በማውጣት በቁርአን እንዳኝ የሚል መደራደሪያ ሀሳብ አቀረቡ። በዚህ ጊዜ አሊይ ኢብን አቢ ጣሊብ

ሙዓውያ ብን አቢ ሱፍያን በሳቸው በኩል አንድ አምሮ ብን ልዓስ የሚባሉ ሶሓብይን መርጠው ተደራዳሪ እንዲሆኑ አድርገዋል። ዓሊ ብን አቢ ጣሊብ ደግሞ ከሳቸው ወገን አቡ ሙሳ አልአሽዓሪ የተባሉ ሰሓብይን ሽማግሌ እንዲሆኑ መርጠዋል። የነዚህ ሰዎች ንግግር፣ የነዚህ ሰዎች ውህደትና የነሱ መግባባትና ፍትህ ላይ መድረስ በዓሊ ሰራዊት ውስጥ ስምንት ሺህ ሰዎችን አበሳጨ። እነዚህ ሰዎች ከዓሊ ሰራዊት ተገንጥለው የራሳቸውን የጦር ካምፕ አዘጋጁ። የሚደንቀው ሐሩራ የሚባል ቦታ ላይ የራሳቸውን የጦር ሰፈር ሰርተው ተቀመጡ። የሚሉት አንድና አንድ ነበር። ላሁክመ ኢላ ሁክመ ላህ፣ ከአላህ ህግ ውጭ በማንም ህግ አንተዳደርም። ሰዎች እንዴት ፍርድ ይሰጣሉ? በእኛ መካከል አላህ ቁርአን አውርዶ አላህ በአላህ ህግ እንድንተዳደር ቁርአንን ፈራጅ እንድናደርግ አዞን ሳለ እንዴት እርስ በራሳችሁ ሌላ ሶስተኛ ሰው ከቁርአን ዘላችሁ የሰው ልጅ ዳኛ ታደርጋላችሁ? የሚል ነበረ መለያቸው። ከሰራዊቱ እንዲያፈነግጡ ያደረጋቸው እነዚህ ሰዎች አልይን ረድየላሁ አንህ እንሰለክተ ሚን ቀሚሲን ቀድ አልበሰከላህ አላህ አላ ለአንተ ያለበሰህን ቀሚስ አውልቀህ ጥለኸዋል በማለት ተናገሯቸው። ኺላፋውን ማለታቸው ነው፣ እስልምናን ማለታቸው ነው። ከእስልምና ወጥተሃል ብለው አልይንም ረዲየላሁ አን ሙዓዊያንም ሁለቱንም ሰራዊት ካፊሮች ናችሁ ሲሉ ፈረጁ። በዚህ የተነሳ እነዚህ ሰዎች በሰይድና አልይ ሰራዊት አማካኝነት ከዋሪጅ፣ ወጪዎች፣ አፈንጋጮች የሚል ስም ተሰጣቸው። እንግዲህ ከዋሪጆች ናቸው እነዚህ ከዋሪጁ ሀዚህ ልኡማ ከዚህ ኡመት የተነጠሉት ያፈነገጡት

ሞክረሃል ብለዋቸው ነበር። የአሊ እብኑ አቢ ጣሊብ የእውቀት ስፋት የሚገርም ነበር። በትክክል የቁርአን ማስረጃ ይዘውላቸው ቀረቡ። አላህ ተባረከው ተዓላ ባልና ሚስት ሲጣላ እነሱ ሽቃቅ ወይም ፍቺ ይመጣል ብላችሁ የምትሰጉ ከሆነ ከእሷ ቤተሰቦች አንድ ሽማግሌ፣ ከእሱ ቤተሰቦች ደግሞ አንድ ሽማግሌ አድርጉና በእነሱ መካከል እርቅ እንዲሆን ሞክሩ ሲል አላህ በቁርአን አዞ ነበር።

የዕልም ሌላኛውን የቁርአን ባላባት የቁርአን ፈሳሪ አብዱላህ እብኑ ልዓባስን ላኳቸው። አብዱላህ እብኑ ልዓባስ ወደ ሐሩራ በመሄድ እነዚህን ሰዎች ሰብስበው ተከራከሯቸው። ክርክራቸውም ፍሬ አፍርቶ ከ8000 ኸዋሪጅ 4000 ኸዋሪጅ ተውብቶ ተመለሰ። አራት ሺህ ግን እዛው ባሉበት ቀሩ። የዚህ ጊዜ ሰይዱና ዓሊ ረዲየላሁ አንሁ እኛ ራሳችን ከሌሎች ጋር እየተዋጋን ያለንበት ሁኔታ መሆኑን ታውቃላችሁ። ስለዚህ በእናንተ ቢዚ መሆን አንፈልግም። እናንተ ሰው አትግደሉ፣ መንገድ አትቁረጡ፣ ወይንም ደግሞ ሽፍታ አትሁኑ፣ አትዝረፉ፣ ጥፋት አታጥፉ። እስከዛ ድረስ እኛ ከዚህ ጉዳይ እስክንጨርስና ወደ እናንተ እስክንመጣ ድረስ እርቅ በመካከላችን እንዲሰፍን እንፈልጋለሁ። ባላችሁበት ልትውሉ ትችላላችሁ። ነገር ግን

ሙስሊሞች እነዚህን ሰዎች ካፊሮች አንልም ባሉ ጊዜ ይገሏቸዋል። በዚህ መንገድ በርካታ ሰዎችን ጨፈጨፉ። አልይንና ሙዓዊያን ካፊር የማይልን ሰው በጎራዴያቸው ቀልተው ፈጁት። በመሆኑም በሰላሳ ሰባተኛው ዓመተ ሂጅራ ሰይዱና አሊ ረዲየላሁ ዐንሁ ሰራዊታቸውን አደራጅተው እነዚህን ደም የሚያፈሱ ሰዎች ኸዋሪጆች ለመዋጋት ተጓዙ ናህረዋን የተባለ ሜዳ ላይ ከአራት ሺህ ጦር ጋር ተገናኙ ዋናው ነገር እነዚህ ሰዎች ምን አይነት ሰዎች ናቸው የሚለውን ማስተንተን ያስፈልጋል እነዚህ ሰዎች ነቢዩ ሰለላሁ ዓለይሂ ወሰለም ከተናገሩት ንግግር ጋር ተመሳሳይነት ነበራቸው አንደኛ በሰይዱና አልይ ና በሙዓዊያ መካከል የተፈጠረውን አለመግባባት ፈልገው ያቺን እድል ተጠቅመው ነው ራሳቸውን ይፋ ያደረጉት በዋናነት አብዱላህ ብኑ ሰባ የሚባል አሽተር የሚባል ሰው ይመሯቸው ነበር። እነዚህን ሰዎች ይህንን ወቅት ተጠቅመው በቁርአን ላይ ባለመረዳታቸው ሌላ ሁክም ወይንም ደግሞ አዲስ አመለካከት ይዘው በመምጣት ሙስሊሞችን እየጨፈጨፉ ነበር። የሚገሉት የሚሰቅሉት ሁሉ ሙስሊም ነበር። ይሄ አንድ የሆነ ጠቋሚ ነገር ነበረው። አልይ ብኑ አቢ ጣሊብ ረድያላሁ አን ነህረዋን ሲደርሱ ከሰራዊታቸው ፊት ቆመው ቁጡ ንግግራቸውን አደረጉም እናንተ ሙስሊሞች ሆይ ይህ በዲናችሁ ላይ የተቃጣ ጥቃት ነው እያንዳንዱ ሰው መንገድ መሄድ እንዳይችል ተደርጎ በእነዚህ ሰዎች ሽፍትነት እየተካሄደበት መንገዱ እየተቆረጠ እየተገደለ ነው ያውም ላልረባ ለተሳሳት አመለካከት ሲባል ስለዚህ እነዚህን ሰዎች ልንዋጋቸው ልንመልሳቸው ይገባል፣ እያሉ ተናገሩ። በንግግራቸው መሀልም ሰዎች ሆይ እነዚህ ሰዎች ነቢዩ ያሏቸው ሰዎች እንዳይሆኑ እጠረጥራለሁ፣ ምናልባትም ናቸው ሲሉ ከነቢዩ የሰሙትን ያንን ሐዲት ድጋሜ ለሰራዊቱ ነገሩት። ሙስሊሞችን ነጥለው እንደሚገሉ ከጣዖታውያን ጋር ሰላም መሆናቸውን ሰዎች በተጣሉና ኺላፍ በሰዎች መካከል በነገሰ ሰዓት ራሳቸውን ይፋ እንደሚያደርጉ ቁርአን ሲቀሩ ሰላት ሲሰግዱና ጾም ሲጾሙ እንደነሱ ያለ ዓቢድ የለም እንደሚባልላቸው በማስታወስ ሰራዊቱን አነቃቁት። በሚገርም ሁኔታ ሰራዊቱ ደግሞ እዚህ ጀማዓ ውስጥ ወይንም የኸዋሪጁ ጀማዓ ውስጥ የሚያያቸው ሰዎች ሁሉም እንደዛ ነበሩ። በሶላት አንደኛ፣ በጾም አንደኛ፣ ቁርአን ሲቀሩ የሰዎችን ልብ መውሰድ የሚችሉ ነበሩ። እንዴት እነዚህ ሰዎች ቁርአንን አሳስተው ይረዳሉ? የብዙ ሙስሊሞች ጥያቄ ነበር። አልያንን ነው የመለሱት ነቢዩ ሰለላሁ አለይሂ ወሰለም ከሁኔይን ዘመቻ መልስ የተናገሩት ይሄንኑ ነው። እንዲህ እንዲህ ያሉ ሰዎች ይመጣሉ ብለው ነበር። እኔ አሉ ሰይዱን አሊ እነዚህ ሰዎች ራሳቸው መሆናቸውን እርግጠኛ ነኝ። ስለዚህ ሲሩ አላ በረከቲላህ

በሱ ስም እምላለሁ ከኛ ሰራዊት አስር ሰው አይሞትም፣ ከነሱ ሰራዊትም አስር ሰው አይተርፍም፣ ሁሉንም እንፈጃቸዋለን አሉ ሰይዱና አሊይ። ይህ ነቢዩ ከተናገሩት ትንቢት በተጓዳኝ ሰይዱና አሊይ የነህረዋን ቀን እዛው ላይ የተናገሩት ሌላ ትንቢት ነበር። አሊይ የነቢዩን ሐዲት በአግባቡ ስለያዙ እነዚህ ሰዎች በትክክልም የተናገሩላቸው ሰዎች መሆናቸውን እርግጠኛ ነበሩ። ጦርነቱ ተጀመረ።

አጃኢብ ተባለ። የታሪክ ልሂቃን እንደሚያስቀምጡት ከሰይዱና ዓሊ ሰራዊት የሞቱት ሰባት ሰዎች ብቻ ነበሩ። ከኸዋሪጆች ያልተገደሉትና ያመለጡት ደግሞ ዘጠኝ ሰዎች ብቻ። ይህ የሚያስደንቅና የአልይን የትንቢታቸውን መፈጸም በይፋ ያሳየ ጉዳይ ነበር። ከነዚህ ከሰባቱ የዓሊ ጓደኞች ወይንም የአሊ ሰራዊት አባላት መካከል አንደኛው የዚድ ኢብኑ ኑወይራ ይባላል። የዚድ ብኑ ኑወይራ ማለት ኡሑድ ጦርነት ላይ ነቢዩ ሰለላሁ ዐለይሂ ወሰለም ሁለት ጊዜ በጀነት የመሰከሩለት ሰሓብይ ነው። በአንዴ ኮረብታውን የተሻገረ ጀነት ሰበተለት ጀነት እንደሚገባ አረጋገጠ ብለው ነበር። እሳቸው የዚድ ኢብኑ ኑወይራ ኮረብታውን እስኪሻገሩ ድረስ በጀግንነት ተዋግተው ተሻግረዋል። ይህ አንደኛው ምስክር ነው። ሁለተኛው ምስክር እዛው አውደ ውጊያ ላይ አንድን ከሃዲ የገደልኩት እኔ ነኝ በሚል ካጎታቸው ልጅ ጋር ይከራከሩ ነበር። የአላህ መልክተኛ ስለ ላሁ ወሰለም መጥተው ሁለታችሁም ጀነት ግዴታ ሆኖላችኋል ሲሉ ነግረዋቸዋል። ይህ እንዲህ የጀነት የሆነ ሰው በጀነት የተመሰከረለት ሰው በዚህ አውደ ውጊያ ላይ መሞቱ አልይ ትክክል መሆናቸውንና ከዋሪጆች ስህተት መሆናቸውን የሚገልጽ አንድ ልዩ አምላካዊ ወይንም ነቢያዊ ትንቢት መፈጸሚያነት ነበር። ከዛ በኋላ ሰይዱና ዓሊ ረድየላሁ ዓንህ ጦርነቱ እንዳበቃ ያንን አካለ ጎደሎ ፈልጉልኝ አሉ። ይህ ጥያቄ አንዳንድ ሰሃበቶችንና አብሯቸው የነበሩት ሰዎችን አልገባቸውም ነበር። ነቢዩ የተናገሩለትን ያንን አካለ ጎደሎ ፈልጉልኝ አሉ። ሰራዊቱ ሙሉ በሙሉ ያንን ሰው በሰራዊቱ ወይም በሞቱት አስክሬኖች መካከል መፈለግ ጀመረ። ቢፈለግ ቢፈለግ ሊገኝ አልቻለም። ወደ ሰይዱና አሊይ መጡና ልናገኘው አልቻልንም አሏቸው። ዓሊም ራዲየላሁ አንህ በጭራሽ፣ እኔም ውሸታም አይደለሁም፣ ነቢዩም ውሸታም አይደሉም። እኔ ልቤ ነግሮኛል እነዚህ ሰዎች እነዛ የተናገሩላቸው እንደሆኑ። ስለሆነም በትክክል ፈልጉ ሲሉ በድጋሚ አዘዙም። ብዙም አልፈጀም ያ ዙሱ ደያ የሴት ጡት ጫፍ መሰል ክንድ ያለው ሰው በሬሳ መሃል በጭቃ ተለውሶ ተገኘ። ይህንን የተመለከቱ ሰዎች ወይንም ያገኙት ሰሃበቶች በዝርዝር የዛን ሰውዬ መልክና ባህሪ ተናግረው ነበር። አንዳንድ ዑለማዎች ይህ ሰው ያ በነቢዩ ፊት ቆሞ በፍትህ አከፋፍሉ ሲል የተናገረው ዙልኹወይ ሲራ የሚባለው ርቁስ ኢብን ዙሃይር የተባለ ሰው ነው ሲሉ ይናገራሉ። ወይንም ያኔ የለቀቁት ሰውዬ ራሱ ነው። ይሄ የዛኔ እጁ ላይ ምንም አይነት ምልክት አልነበረም፣ በኋላ ግን በተከሰተ ነገር እጁ እንደዛ ሆኗል ይላሉ። ነገር ግን የተወሰኑ ዑለማዎች ደግሞ አይ ይሄ ሁርቁስ የሚባለው ሌላ ነው፣ ግን ከዙል ኹወይሲራ ጋር በጎሳ አንድ አይነት ናቸው፣ ሁለቱም ተሚሚዮች ናቸው፣ የሱ ባልደረቦች ናቸው ሲሉ ይናገራሉ። ታዲያ ይህንን ሁኔታ የተመለከቱ ሰሀበቶች ሲናገሩ ከሬሳ መሀል ይህንን ሰው ሲያገኙት ቀኝ እጁ ክንዱ ላይ የተቆረጠ ነበር። ከዚህ ከግማሽ በላይ ያለው የሰውነቱ ክፍል አልነበረም። ይቺም ኩምትር ብላ እንደ ሴት ልጅ ጡት ትንሽዬ ብቅ ያለች ነገር ነበረችው። ያቺ ነገርም ትንቀጠቀጥ ነበር። ሰውየው ሰጋጅ እንደነበረ፣ ጿሚ እንደነበረ ፊቱና ወዘናው ይናገራል። ግንባሩ እዚህ ላይ በጣም ከሱጁድ ብዛት ይመስላል በመጥቆር አብጦ ነበር ሲሉ ይናገራሉ።

ይህ ታሪክ የነቢዩን ሰለላሁ አለይሂ ወሰለም ትክክለኛ ነብይነት ትንቢታቸው ተፈጻሚነቱን የሚያመላክት ድንቅ ታሪክ ነው። በተጨማሪም ከዚህ ታሪክ ልንማር የሚገባው እውነት በመስገድ በመጦም እንደማይለካ ነው። ሰጋጅ ጿሚ ቁርአን ቀሪ ሁሉ የአላህን ሐቅ የተሸከመ ልቡ ለአላህ ኢማን የገራ ነው ማለት አይደለም። ይህ ተግባርን እያደረጉ ከፍተኛ የሆነ ስህተት ውስጥ ያሉ ሰዎች መኖራቸውንም እንረዳለን። የሆነው ሆኖ ግን ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩት ትንቢት ከሀያ ዓመታት በኋላ በመሬት ላይ ተፈጽሞ ንብዋቸውን ለዘል ዓለም እንድናረጋግጥ ልባችን እንዲረጋ ተደርገናል። ውድ የቻናሌ ተከታታዮች ለዛሬ የነበረኝ ፕሮግራም ይህንን ይመስላል። ይህንን ፕሮግራም ለሌሎች ሼር በማድረግ ተደራሽ እንዲሆን እንድታደርጉልኝ እጠይቃለሁ።